ዶሮ እርባታን በግቢያችሁ ውስጥ ወይም ደግሞ ለመለማመጃ ስራውን ለመድመድ የምትፈልጉ ካላችሁ በአነስተኛ ቁጥር እንመለከታለን። ዛሬ ምን ያክል ወጪ ያስወጣናል መቶ ዶሮዎችን ለመጀመር የሚለውን እንመለከታለን። እንግዲህ በአካውንታችሁ አንድ መቶ ሺ ብር ያለ ብቻ ይህን ቪዲዮ መመልከት ይኖርባቸዋል። በአካውንታችሁ አንድ መቶ ሺ ብር ካለ እነዚህን አንድ መቶ ዶሮዎች መያዝ ይቻላል። ታዲያ ዝርዝር ወጪዎቹን እንመለከታለን። ጠቅላላ ምን ያክል ኮስት ያደርጋችኋል ምን ምን ጉዳዮችን ለምን ምን ጉዳዮች ወጪ ታወጣላችሁ የሚለውን እያንዳንዷን መረጃ ወደ እናንተ ማካፍል ነው የሚሆነው። አንድ መቶ ዶሮዎችን እንግዲህ ቤተሰብ ተከራዩ ባላችሁበት ቦታ ላይ በአነስተኛ ቦታ ላይ መስራት የምትችሉት ነው። ለሁለት ከፍዬ ነው ማሳያችሁ። በተለይም ደግሞ በኬጅ የምትሰሩ ካላችሁ እንዲሁም ደግሞ ያለ ኬጅ የምትሰሩ ካላችሁም በሁለቱም አይነት መንገድ ሂሳብ ሰርቼ አሳውቃችኋለሁ ማለት ነው ዛሬ እንግዲህ በመቶ ሺህ ብር የምንጀምረው የዶሮ እርባታ ስራ ነው መቶ ዶሮዎችን መቶ የእንቁላልጣይ ዶሮዎችን የሶስት ወር ቄብ ዶሮዎችን ገዝተን ሁለት ወር እንክብካቤ ያርገንላቸው ወደ ምርት ካስገባን በኋላ እንግዲህ ትርፍ ይመጣል በክፍል ሁለት ይህንን ትርፍ ደግሞ እሰራላችኋለሁኝ ይሄ ቪዲዮ ከተመቻችሁና ትርፉን ስራልን ብላችሁ ኮመንት ካደረጋችሁልኝ ይህንን ቪዲዮ ከተመለከታችሁ በኋላ ክፍል ሁለትን እሰራላችኋለሁኝ ማለት ነው ታዲያ እንግዲህ ዛሬ ለመለማመጃ ወይም ደግሞ አንድ ጀርማሪ ዶሮ አርቢ ስራውን ለማወቅ አነስተኛ ካፒታል ላላችሁ የሚሆን ነው። አነስተኛ ቦታ ላላችሁ የሚሆን ነው። ጎን ለጎን የሚሰራ አይነት ቢዝነስ የሚሆን ነው እና ይህንን መመልከት ይኖርባችኋል። መቶ ዶሮዎችን ነው የምንጀምረው። እነዚህ መቶ ዶሮዎች እንግዲህ ለእንቁላል ምርት ለመድረስ ሁለት ወር ያክል መንከባከብ ይኖርባችኋል። እነዚህ ሁለት ወር እንክብካቤ የምናረግባቸው ወጪዎች ነው ዛሬ የምንመለከተው መቶ ዶሮዎችን እንግዲህ በስልሳ ሁለት ሺህ ብር ግዥ ታደርጋላችሁ ቄብ ዶሮችን የሶስት ወር ምርጥ የሚባሉ ዝርያዎችን ማለት ነው የሶስት ወር እድሜ ያላቸውን ጠቅላላ ዶሮች እንግዲህ እነዚህ ሃይብሪድ የምንላቸው ወይም ደግሞ ከውጭ ተዳቅለው ወደ ሀገራችን እየገቡ ያሉ የእንቁላል ጣይ ምርጥ ዝርያዎች ማክሲመም መቆየት የሚችሉት እንቁላል ሳይጥሉ አምስት ወር ነው ስለዚህ በአምስት ወር ጊዜ ውስጥ የሶስት ወር እድሜ ያለውን ከገዛችሁ ሁለት ወር እናንተ ጋር እንክብካቤ ታደርጋላችሁ ማለት ነው በቀጣይ እንግዲህ የምንመለከተው መኖን በተመለከተ ነው። መኖን በተመለከተ እንግዲህ እያንዳንዷ ዶሮ እያንዳንዷ ዶሮ 291 ብር ገደማ ትበላለች እያንዳንዷ ዶሮ ማለት ነው። ስለዚህ ወጪ ያስወጣችኋል ማለት ነው። እንግዲህ ቅድም በ620 ብር ሂሳብ መቶዎቹም በ62000 ብር ገዝተን ነበረ። ታዲያ ከመጡ በኋላ ለሁለት ወር ያክል የሚመገቡት ደግሞ 291 ብር ያክል ወጪ ይጠበቅባቸዋል ማለት ነው። ከዚህ በተጨማሪ የምንመለከተው የ መመገቢያና መጠጫ ጉዳዮችን እንመለከታለን። መመገቢያና መጠጫ እንዲሁም ደግሞ ጉዝጓዝን አጠቃላይ 6300 ብር ወጪ ይዤላችኋለሁ። መመገቢያ፣ መጠጫ፣ ጉዝጓዝ ሶስቱ በጣም አስፈላጊ የሚባሉ በተለይ የቤት አደረጃጀትን ለማስተካከል የሚጠቅሟችሁ ናቸው። የሚበሉበት አለ፣ የሚጠጡበት አለ። በቁጥር በቁጥር ቪዲዮን ላሳጥርላችሁ ብዬ ነው። በቁጥር በቁጥር እያንዳንዱ መመገቢያ ምን ያክል ዶሮዎችን ማስጠጣትና ማስመገብ ይችላል የሚለው ዲያሜትሩ ተሰርቶለት ማለት ነው። እያንዳንዷ ዶሮ በምንያክል ሴንቲሜትር ይፈልግባታል ወይም ደግሞ ቄ በሆኑበት ሰዓት ልጣይ በሆኑበት ሰዓት በምን ያክል ሴንቲ ርቀት መመገብ አለባቸው ከሚለው ስታንዳርድ ተነስቶ ነው ይሄ ወጪ የወጣው ማለት ነው። ስለዚህ ስድስት ሺህ ሦስት መቶ ብር ያክል ወጪ ይዤላችኋለሁኝ። ከዚህ በተጨማሪ ዶሮቹን ገዝታችሁ ስታስገቡ የተለያዩ ሕክምናዎችን ታደርጋላችሁ። ቀለል ያለ ሂሳብ ነው የሰራሁላችሁ እዚህ ጋር አንድ ሺህ ሁለት መቶ ብር ነው። በነገራችን ላይ ሩቅ የምትወስዱ ከሆነና እንዲሁም ደግሞ የተለየ አካባቢ የመጣችሁበት ዶሮቹ ያደጉበት አካባቢና እናንተ ሄዳችሁ ልታስጥሉ የወሰዳችሁ ቦታ በጣም የተራራቀ ርቀት ካለው ብዙ ኪሎ ሜትሮችን የተጓዛችሁ ከሆነ እንዲሁም ደግሞ ኢንቫይሮንመንቱ የተለየ ከሆነ ለአዳፕቴሽን ከዚህ በላይ ወጪ ሊጠበቅባቸው ይችላል። ወይም ደግሞ 1200 ብር ላይ ለአንቲ ስትረሶች እንዲሁም ደግሞ ለአንቲባይቲኮች ነው ያስኩላችሁ። ነገር ግን ደግሞ ኤሌክትሮላይቶችና ግሉኮሶችን የምትጠቀሙ ከሆነ ደግሞ ከዚህ በላይ ወጪ ልታወጡ ትችላላችሁ። ለምን ዶሮቹ ሁለት ቀን ሶስት ቀን፣ የተጓዙ ከሆነ ያለመብል ያለመጠጥ የተጓዙ ከሆነ ተጨማሪ ኮስት ሊያረጋችሁ የሚችል ዶሮቹ ፈጥነው እንዲያገግሙ የተለያዩ መድኃኒቶች ሊሰጧቸው ይችላሉና፣ እኔ ቀለል ባለ መንገድ ምናልባት በዚሁ በ150 ኪሎ ሜትር ሬንጅ ውስጥ ሄዳቸዋል ተጉዟቸዋል ብዬ 1200 ብር ሂሳብ አስቀምጫለሁ። ሌላው እንግዲህ ለዶሮዎቻችን ጤና ስናስብ ክትባት እናስባለን። ክትባትን በተመለከተ 230 ብር ለአንድ ዙር ሂሳብ ሰርች ሰርቼላችኋለሁ ሁለት ዙሪያ ክል ግን ይጠበቅባችኋል። ዶሮቹ እንቁላል እስኪጥሉ ድረስ ሁለት ዙሪያ ክል ይጠበቅባችኋል። ስለዚህ አራት መቶ ስልሳ ብር በጣም ትንሽ ነው። በነገራችን ላይ ፐርዶዝ ራሱ መቶ ብር ከሃምሳ አካባቢ ነው ያ ግርስቱ ክትባትና፣ በጣም ትንሽ ነው የምታወጡት፣ አራት መቶ ስልሳ ብር ወጪ አለባችሁ። ሌላው የቫይታሚን ሕክምና በድጋሚ መጥቻለሁኝ ሂሳብ ስሰራ፣ ሁለት ሺህ አንድ መቶ ብር። ይሄ በድጋሚ የመጣበት ምክንያት ምንድነው? ቅድም ከጉዞ ጋር ተገናኝ የተገናኘ ወይም ደግሞ ለኢንቫይሮመንቱ በቀላሉ አዳብት እንዲያደርጉ ለማድረግ የተሰጣቸው። ተሰጣቸው ከአንቲ ስትረስ ጋር ተያይዞ ከአንቲ ባዮቲክ ጋር ተያይዞ የተሰጣቸው ህክምና ነው። አሁን ደግሞ ዶሮቻችን ፕሮዳክቲቪቲን ከፍ ለማድረግ ወይም ደግሞ ዶሮቻችንን ለማነቃቃት ስቲሙሌት ለማድረግ ወደ እንቁላል ምርት እንዲገቡልን ወይም ደግሞ አጠቃላይ ዩኒፎርሚቲያቸውን ለማስተካከል ሊሆን ይችላል። እንዲሁም ደግሞ ግሮዝሬታቸውን ለማፍጠል ሊሆን ይችላል። እንዲሁም ደግሞ ዶሮቻችን አመጋገብ ጋር ተያይዞ ከድብርት ጋር ከስትረስ ጋር ተያይዞ የተለያዩ ቫይታሚኖች ያስፈልጓቸዋል እና ይሄ ደግሞ ዶሮቻችን ከገቡ በኋላ በተለይ ምርት መቃረቢያ አካባቢ ላይ የሚሰጣቸው አይነት መድኃኒት ወይም ደግሞ ቫይታሚን ነው። አንድ መቶ ብር ወጪ ይጀላቹአል። አልፎ አልፎ ደግሞ በሽታ ሊከሰት ይችላልና ለዚህ በሽታ መቶ ብር፣ ምናልባት የማይከሰት ከሆነ ታልፉታላችሁ። 700 ብር ወጪ ይጀላቹአል። ከዚህ በተጨማሪ ያልታሰበ የመኖ ጭማሪ ነው፣ ያልጠበቃችሁት የመኖ ጭማሪ። እንግዲህ ሁሉም ነገር ይጨምራል ተብሎ ነው የሚታሰበው። ስለዚህ ምናልባት ምናልባት ቢጨምር ብላችሁ ደግሞ ወጪያችሁ ለምን ዶሮቹን ካስገባችሁ በኋላ ተጨማሪ እጃችሁ ላይ የማይኖር ገንዘብ ከሆነ በጣም አስቸጋሪ ነው። ዶሮች መብላት አለባቸውና ተጨማሪ ወጪዎችን ይጀላቹአል። በሰባ ብር ጭማሪ ቢኖር መቶ ሰላሳ ብር ያክል ተጨማሪ ሂሳብ ይዣለኝ። ከዚህ በተጨማሪ የማብራትና የውሃ አጠቃላይ ለሁለት ወር 1100 ብር ሂሳብ፣ እዚህም አይደርስም ትንሽ ከፍ አድርጌዋለሁ። ሌላው የእንቁላል መጣያ ሳጥን ደግሞ ታሰራላችሁ። ያ ማለት አንዱን 1100 ብር ሂሳብ ታሰራላችሁ። 10 ቦክሶችን ይይዛል ወይ 10 ሳጥኖችን በውስጡ ይይዛል። 1100 ሁለት ብታሰሩ ያ ማለት ሀያ ቦክስ ነው የሚያስፈልጋችሁ ስለዚህ በአጠቃላይ 2200 ብር ያክል ወጪ ይጠበቅባችኋል ማለት ነው ሌላው ሮቶ ባለ 200 ሊትር ሦስት ሺህ አንድ መቶ ብር ከዚህ በተጨማሪ ሳፋ መጠጫ ማጠቢያዎች አሉ አራት መቶ ሀምሳ ብር ከዚህ በተጨማሪ አራት መቶ ሀምሳ ብር ሁለት ነው ሳፋ የሚያስፈልጋችሁ እቃ ለማጠብ አንዱ ለማጠብ አንዱ ለማለቅለቅ የምትጠቀሙበት ዘጠኝ መቶ ብር ይዤላችኋለሁ ለውሃ ማከሚያ ደግሞ አንዳንድ ጊዜ ጉርጓዱ ውሃዎችን የዝናብ ውሃዎችን እንዲሁም ደግሞ ትንሽ ኮንታሚኔሽን ያለባቸው ንክኪ ይሄ ብክለት ምናምን ያለባቸው የምትጠረጥሩ ከሆነ ለውሃ ስድስት መቶ ብር ይጀላችኋለሁኝ ሌላው እንግዲህ ይህንን ሁሉ ወጪ ሰርተን ደግሞ በኬጅ ምትሰሩ ካላችሁ 42000 ብር ወጪ ይጠበቅባችኋል። ለኬጅ አጠቃላይ በኬጅ ምትሰሩ ካላችሁ 152090 ብር ወጪ ይጠበቅባቸዋል። ለመቶ ዶሮዎች እዚሁ ደግሞ በመቶ ዶሮዎች ደግሞ መሬት ላይ የምትለቋቸውና በቤት ውስጥ በሼድ ውስጥ አድርጋችሁ ምትለቋቸው ከሆነ ወይም ደግሞ ዲፕሊተር ሲስተም ይባላል እዛ ላይ በአዳራሽ ውስጥ አድርጋችሁ የምትለቋቸው ከሆነ ደግሞ 110090 ብር ያክል ወጪ ይጠበቅባቸዋል ማለት ነው። ኦልሞስት የ42000 ብር ልዩነት ነው በማካከላቸው ያለው። ስለዚህ በመቶ ሺህ ብር ምትንቀሳቀስ የምንቀሳቀሱበት ነው እንዲሁም ደግሞ በመቶ ሀምሳ ሺህ ብር የምትንቀሳቀሱበት አይነት ስራ ነው። ሁለቱም ግን በመቶ ዶሮዎች መነሻ ካፒታል አርገን የሰራ ነው። ዛሬ እንግዲህ የሚቀረን አይነት መረጃ ምንድን ነው በይህንን መቶ አስር ሺህ ዘጠና ብር አውጥተን አሊያም ደግሞ መቶ ሀምሳ ሁለት ሺህ ዘጠና ብር አውጥተን ምን ያክል ነው ገቢያችን የሚለውን ደግሞ እንመለከታለን። ጥሩ እንቅስቃሴ ያለበት ነው የእንቁላል ስራ። አሁን እንግዲህ እንደ በፊቱ አይደለም፣ እንቁላል በጣም ቀነሰ የሚባልበትን ወቅት አይደለም። ሲቀንስም ደግሞ በአንድ ብር አንድ ብር ከ50 በታች አይቀንስም እንደ በፊቱ ሶስት ብር አራት ብር ቀንሶ የምታዩበት አይነት መጠኑ በጣም ዝቅተኛ ነው። ስለዚህ በአነስተኛ ቁጥር ማርጋችሁ ወደ ቢዝነሱ ብትገቡ ጥሩ የሆነ ትርፍ የምታገኙበት ነው። በተለይም ደግሞ ወጪ ቆጣቢ የሆኑ ነገሮችን ተጠቅማችሁ ደግሞ የበለጠ ስራዎችን ብሰሩ ከነዚህ አነስተኛ ከሚባሉ ቁጥሮችም ጥሩ ትርፍ የምታገኙበት ነው። ከመቀመጥ መስራት ይሻላል ከሚለው ማለት ነው። ከዚህ በተጨማሪ ደግሞ ልምድ የምታካብቱበትም ጭምር ነው። እንዲሁም ደግሞ እናንተን የሚፈልግም አይነት ቢዝነስ አይደለም። እነዚህ መቶ ዶሮዎች በጣም አስጨናቂዎች በጣም የእናንተን ክትትል የሚፈልጉ አይደሉም። ዶሮ በነገራችን ላይ ምርት ላይ ስንገባ ነግራችኋለኝ ቁጥሩ አነስተኛ በሆነ ቁጥር ዶሮቻችን የሚጥሉት መጠን ወይም ደግሞ በመቶኛ ስናሰላው ወደ መቶ ፐርሰንት አካባቢ ነው ከዘጠና ስድስት ፐርሰንት በላይ ነው ዶሮቻችን ያ ማለት ከዘጠና ስድስት እንቁላል በላይ ታገኛላችሁ እንደ ማለት ነው ከነዚህ ዶሮች አንጻር ማለት ስለዚህ ቁጥሩ እያነሰ ሲሄድ የዶሮቻችን የመጣል አቅማቸው በጣም እየጨመረን የሚመጣው የማይጥሉ ዶሮች በጣም እየቀነሱ ይመጣሉ መጠኑ ደግሞ ዶሮቻችን ብዙ በሚሆኑበት ሰዓት ብዙ እንቁላል ይሰበሰባል በዛው ልክ ደግሞ የማይጥሉ ዶሮችን በመጠናቸው እየበዙ ይመጣሉ ማለት ነው ስለዚህ እንቁላል በሚያክል ሽጠን የት አካባቢ እንሸጣለን? የወጪያችን፣ ትርፋችን፣ ገቢያችን ዶሮቻችን ለምን ያክል ጊዜ እጃችን ላይ ይቆያሉ፣ እንዴት አድርገን እንቁላሉን ሰበስባለን የሚለውን ጠቅላላ አያያዙን ጨምሬ በተወሰነ መልኩ ይዤ መጣለሁ በክፍል ሁለት የቪዲዮ ከተመቻችሁ ላይክ ካደረጉ፣ በቀጣይ እስክንገናኝ ሰላም።